ሄደ አየሁት አየሁት እኔ ነኝ ሰልሰለች ከኔ ጋር ያለው የማነው ጥፋት። ሊንዳ ትባላለች። እጅግ በጣም በጣም እንግዲህ ከባድ የሆነች ሴት ናት። ብሩኬም ይሄንን ነገር አላስተዋለም ወይም ደግሞ አላወቅም ማለት ነው። እጅግ በጣም አነጋጋሪ በሆነ ሁኔታ እንግዲህ አንድ ሁለት ቪዲዮዎችን ሰርቷል ከብሩኬ ጋራ። በጣም እንግዲህ በጣም በጣም ብዙ ሰዎች ያላወቁት በተለይ እቺ ልጅ ደግሞ ይዛ የመጣችው ከባድ የሆነ ነገር አለ። በዚህ ጉዳይና በሀይሚ በተለይ በሀይሚ ጉዳይ በደንብ የምናወራ ይሆናል። ስለዚህ ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ ማድረግ እንዳትረሱ። አዲስ ያልሆናችሁ ደግሞ እንደተለመደው ቪዲዮችን ላይክ አድርጉ። ሀሳብ አስተያየታችሁን ኮሜንት ስራ አስቀምጡልን። ወደ ጉዳያችን እንግዲህ ከሰሞኑ በጣም ብዙ ነገሮች ተፈጥሯዋል። በተለይ እንግዲህ በብሩኬና ሀይሚ ጉዳይ እጅግ በጣም ብዙ ሰው እንዳዘነ እናውቃለን። እንግዲህ ሰሞኑን ደግሞ ይዞ የመጡት አንድ ነገር አለ። በተለይ እንግዲህ ብሩኬ በአዲስ ቪዲዮ መጥቷል። ሊንዳ ትባላለች እጅግ በጣም አነጋጋሪ የሆነች ሴት ናት። በተለይ እንግዲህ አብዛኛው ሰው አያውቃትም፣ ግን በተለያዩ ቪዲዮዎች መጥታለች። እሷ ከዚህ በፊት እንደምታውቁ ከሆነ እንግዲህ ያው ብሩኬና ሀይሚ መሀል የተፈጠረው ነገር እጅግ በጣም ከባድ ነው። ያው ነገሩም እንዲጋነን ያደረገው ደግሞ በተለይ ዳኒ እንደነበረ በደንብ እናስታውሳለን። ዳኒ እንግዲህ የተከለውን ተክሎ ዞር ብለዋል ማለት ነው። ዳኒ አሁን በአሁኑ ሰዓት እንግዲህ ሶሲኒ ቅርታ እየጠየቀ መሆኑ ደግሞ እጅግ እጅግ በጣም የሚያስገርም ነገር ሆኖ አግኝተናል። እንግዲህ ዓላማው የነበረው ዳኒ በተለይ እነሱን ለማለያየት ብቻ አስቦ ሲንቀሳቀስ እንደነበረ እናስታውሳለን። እንግዲህ ምንድነው የተፈጠረው ነገር፣ ከብሩኬ ጋር የመጣች አንዲት ሴት ሊንዳ ትባላለች። እጅግ በጣም ብዙ ጊዜ ቪዲዮዎችን ስሰራ ነበረ በተለይ ቲክቶክ ላይ፣ እንደዚሁም የተለያዩ እንደዚህ የሀገር ውስጥ ፊልሞች ላይ ተሳትፋለች። አብዛኛው ሰው አያውቃትም፣ ግን በዚህ ቪዲዮ በተለይ ሀይሚ ጉዳይ ደግሞ መምጣቷ እጅግ በጣም ብዙ ሰው አስገርሟል። እንግዲህ እቺ ልጅ ምንድን ነው ከጀርባዋ ያለው ነገር የሚለው ደግሞ በጣም በጣም በሚገርማችሁ ሁኔታ እንግዲህ ከዳኒ ጋራ ግንኙነት አላት። ግንኙነት ብቻ ሳይሆን በአፏም ተናግራ ነበረ። በተለይ ባለፈው ቪዲዮ ከዳኒ ጋራ ግንኙነት እንደነበራት በጣም እንደሚተዋወቁ በደንብ ተናግራ ነበረ። እንግዲህ ሀይሚም ያንን ነገር አፋጣ ስጠይቅ እንደነበረ እናስታውሳለን። ያም ሆኖ ይ ግን ምንድነው ብሩኬ ይህን ነገር አልተረዳም ብለን ነው የምናስበው። በተለይ እንግዲህ ያው ብሩኬን የሚቀርቡ ሰዎች በሙሉ ወይ የሆነ ነገር ፈልጉ ነው ወይም ደግሞ እሱን ሊወዱት እንደሆነ በደንብ እናስታውሳለን። እንግዲህ ያው ሶስና የሚያደረገችው ነገር ያንን ነበረ። ምንም አይነት ነገር ጥቅምም አላገኝም። በሶስና በተለይ ብሩኬ እጅግ በጣም ተጎድቷል። ምክንያቱም እንግዲህ ሀይሚ ያሰበችው በተለይ ብሩኬ ከሶስና ጋራ የሆነ ግንኙነት እንደነበረው እስከዛሬ ድረስ በዛ ደረጃ ስለምታስብ ጉዳት ብቻ ነው ያደረሰችበት። በተለይ ሶስና ያንን ነገር እንኳን ያው በስተመጨረሻም ሶስና እንግዲህ ብታስረዳትም ሀይሚ መቀበል ፍላጎት አልነበራትም። እንግዲህ የዚህ ሁሉ ደግሞ ምክንያት የነበረው በዛን ሰዓት ዳኒ ነበረ። ዳኒ እንግዲህ ይህንን ነገር በሰላም መጨረስም አልፈለገም። ምክንያቱም ደግሞ ከብሩክ ጋራ ያለው ግብ ግብ እጅግ በጣም በሚያስጠላ ሁኔታ የብሩክን ሕይወት እንዲበላሽ አርጓል ማለት ነው። እንግዲህ እንደምታስታውሱት ከሆነ ያው ብሩኬ ከዚህ በፊት እንግዲህ ከሀይሚ ጋራ በጣም ሲነጋገሩ ማንነቴን አሳይሻለሁ ብሎ እንደጀመረ ያው ያንን ነገር እያደረገ መሆኑ እንግዲህ አይተናል። ምክንያቱም እንግዲህ ከሊንዳ ጋራ በአዲስ ቪዲዮ መምጣቱ ደግሞ በጣም በጣም እንድትቀና ወይም ደግሞ በጣም እንድትናደድ ያንን ነገር ብቻ አስቦ እያደረገ መሆኑን በደንብ እንረዳለን ማለት ነው። እንግዲህ ከብሩኬ ጋራ ሀይሚ ብዙ ጊዜ ስትገናኝ በጣም ቶሎ ትናደዳለች። በተለይ እንግዲህ የሚያደርጋቸው ነገሮች ሆን ብሎ እሷን ለማናደድ ስለሆነ ያንን ነገር ደግሞ እሷ ከልቧ ነው የሚያናዳት። ያ ነገር በተለይ ፍቅራቸው ከባድ እንዲሆን አድርጓል ማለት ነው። እንግዲህ ብሩኬ የወሰነው ውሳኔ ምንድነው ሊንዳ ጋራ አንዳንድ ቪዲዮዎችን ሰርቶ በተለይ ሀይሚን ለማስቀናት ወይም ደግሞ ይቅርታ እንድጠይቀው ያን ነገር እያደረገ እንደሆነ በደንብ ተረድተናል ማለት ነው። ግን ምንድን ነው ያላወቀ ነገር እጅግ በጣም ከባድ የሆነ ነገር ላይ እንዳለ አላወቀም። በተለይ ሊንዳ የምትባለው ሴት በጣም በጣም በጣም እንግዲህ ከባድ የሆነች ሴት ናት። ምክንያቱም ደግሞ ከዚህ በፊት እንግዲህ በጣም ብዙ ፋይሎቿን እያየው ነበረ። ከተለያዩ ሰዎች ጋራ ትገናኝ ነበረ። በተለይ ከአርቲስቶች ጋራ በጣም ብዙ ፎቶዎች አሏት። እሱ ብቻ አይደለም፣ እንግዲህ ከዳኒ ጋራም ግንኙነት እንደነበራት እና በጣም ብዙ ነገሮችን አብሮ ሲያወሩ እንደነበረ በደንብ ደርሰንበታል ማለት ነው። እንግዲህ ከዳኒ ጋራ ግንኙነት ከነበራት ደግሞ እጅግ በጣም ከባድ ሁኔታ ውስጥ ነው ማለት ነው። እንግዲህ ያው በሶስና በኩል ምንም ሊሳካለት ያልቻለ ዳኒ በዚህ መንገድ ደግሞ መምጣቱ እጅግ በጣም ብዙ ሰዎችን ያስገርማል ብለን ነው የምናስበው። እንግዲህ ህይወታቸውን ከባድ ለማድረግ የቻለውን ያክል እየሞከረ ነው ዳኒ። ድምፁን አጥፍቶ ደግሞ እንግዲህ በዚህ መንገድ ደግሞ መምጣቱ እጅግ በጣም ብዙ ሰውን ያስገርማል ብለን እናስባለን። ምክንያቱም እንግዲህ ች ልጅ ስትመጣ በጣም ጸባይኛ እንደሆነች በጣም ደግሞ ጥሩ ሰው እንደሆነች መስላ ነው በተለይ ለብሩኬ እየታየች ያለችው። ብሩኬም በዛ ደረጃ እያሰበ ነው። በተለይ እንግዲህ ብሩኬ ደግሞ ያው ለሷ ወይም የተለየ ስሜት ኖሮት ሳይሆን ሆን ብሎ ሀይሚን ለማስቀናት እያደረገ ያለው ጥረት ነው። ያንን ነገር እንግዲህ ሀይሚ እየተረዳች እንደሆነ ያው ምንም ሊገባ አልቻለም። ምክንያቱም ደግሞ የምታሳየው ነገር በሙሉ እውነተኛ አይነት ስሜት ነው። ምክንያቱም እንግዲህ ስትናደር፣ ስታለቅስ ምናምን ነው የምናያት በጣም በጣም ደግሞ ስሜታዊ ስትሆን ነው የምናያት። በተለይ እንግዲህ ያው እንዳያችሁት ከሆነ ብሩኬ በ በጥፊ ስትመታ ምናምን አይተናል። እንግዲህ ምንድነው ያልተረዳቸው ነገር ሀይሚ፣ እቺ ሴት ማናት? በተለይ ደግሞ ብሩኬም ይህንን ነገር በደንብ ሊገባው አልቻለም። ምክንያቱም እቺ ሴት ከዚህ በፊት በጣም ብዙ ቪዲዮዎች ሰርታለች፣ በጣም ብዙ ፊልሞችን ሰርታለች። በተለይ ያገር ውስጥ ፊልሞች በጣም ብዙ ነገር ላይ ተሳትፋ ነበረ። እሱ ብቻ አይደለም። ከዳኒ ጋር ደግሞ የተለያዩ ቪዲዮዎችን ሲሰሩ ነበረ ከዚህ በፊት እንግዲህ የሆነ ነገር ቢኖራቸው ነው እንጂ ከዳኒ ጋራ በዚህ ደረጃ ብሩክን ለመቅረብ አትሞክረም ነበረ። ምክንያቱም ደግሞ እንደምታውቁት እንግዲህ ዳኒ በተለይ የሚያረገው ነገር በሙሉ ተንኮል ነው። በተለይ ከዚህ በፊት እንዳያችሁት ከሆነ ሶስና ሊጠቀማት እንደሞከረ አይተናል። ከዚህ በፊት ያው በተለይ ሶስና ጋራ ብሩኬ የሆነ ነገር እንዳደረገው አድርጎ አንዳንድ ቪዲዮችን ከዚህ በፊት እንግዲህ ዳኒ ምንድን ነው ያደረገው ከሱስና ጋራ ብሩኬ የሆነ ነገር እንዳደረጉ አድርጎ ያንን ቪዲዮ ኢዲት አድርጎ በኤአይ ወይም ደግሞ የተለየ ቴክኖሎጂ ተጠቅሞ በዛ ምክንያት እንግዲህ ለሀይሚ አሳይቷት እውነት መስሏትም ከዛም በኋላ እስከዛሬ ድረስ እንግዲህ የሆነ ግንኙነት እንዳላቸው በተለይ በተለይ ብሩኬ እና ሱስና እንደዛ አድርጋ እያሰበች ነበረ። ብሩኬ እንግዲህ ይህንን ነገር በጣም በተደጋጋሚ ሲናገር ነበረ። ሊያሳምናትም ሊነግራትም ሲሞክር ነበረ። ግን ሀይሚ ፍቃደኛ አልነበረችም። እንግዲህ ነገሮቹን በሙሉ ለመቀበል ፍቃደኛ እንዳልነበረች እናስታውሳለን። ሆኖም እንግዲህ በጣም ከባድ ሁኔታ የሚያደርገው ነገር አብሯት የመጣ ልጅ ደግሞ እጅግ በጣም ክፉ የሆነች ሴት ናት። ከሶስናም ወይም ደግሞ ከዳኒ የባሰች ናትች ልጅ እንግዲህ በጣም ብዙ ነገሮችን አሳልፋለች። በጣም እንግዲህ በብልጠት ሰዎችን ትቀርብና የምትፈልገውን ነገር ስታገኝ ዞር ትላለች። እንግዲህ ምን እንደፈለገች ብዙ ሰዎችም ግራ ተጋብቷል። በተለይ እንግዲህ ደስ የሚለው ነገር አብዛኛው ሰው በመጀመሪያ ቪዲዮ ነው እሷን እንግዲህ በጣም ሲናገር የነበረ በተለይ ደስተኛ እንዳልሆነ ከብሩኬ ጋራ ያለው ነገር አብዛኛው ሰው ደስተኛ እንዳልሆነበት በጣም በብዛት ሲናገሩ እንደነበረ እናስታውሳለን። ሀይሚ እንግዲህ በጣም ብዙ ነገር አብሮ ስላሳለፉ በተለይ በአንድ አመት ውስጥ እንግዲህ እጅግ በጣም ብዙ ነገሮችን አሳልፏል። በፍቅር ግንኙነታቸው በጣም ብዙ ነገሮችን ተጋርቷል ማለት ነው። ከዛ በኋላ እንግዲህ ሌላ ሴት ጋር አብሮ መሆኑ ራሱ እጅግ በጣም ሀይሚን እየጎዳት እንደሆነ ያው ያስታውቃል። ምክንያቱም እያንዳንዱ ቪዲዮ ላይ የምታሳየው በተለይ ጭቅጭቅ ሲፈጠር በጣም የምትናደደው ኦቨር የሆነ ስሜት የሚሰማት እንግዲህ በጣም የተለየ ስሜት ወይም ደግሞ የተለየ ፍቅር ስላላት ነው ለብሩኬ። እንደምታውቁት እንግዲህ ያው በዚህ ቀጥሏል። እንግዲህ ነገራቸው እንግዲህ ብሩኬና ሀይሚ መሀል የተፈጠረው ነገር እንዳለ ሆኖ እቺ ልጅ ግን በጣም ጥንቃቄ የሚያስ ፈልግ ነገር ነው። ምክንያቱም አብዛኛው ሰው የሚናገረው ነገር ጥሩ አይደለም። በተለይ ሊንዳ የምትባለው አሁን አዲስ የመጣች ልጅ እጅግ በጣም እንግዲህ ጥንቃቄ የሚያስፈልጋት አይነት ሴት ናት። ስለዚህ ብሩኬ ከዚህ ነገር እራሱ እንዲጠብቅ እነግራዋለን ማለት ነው። ስለዚህ አዲስ የሆናችሁ ሰብስክራይብ ማድረግ እንዳትረሱ፣ አዲስ ያልሆናችሁ ደግሞ ቻናላችን እንደተለመደው እንግዲህ ሀሳብ አስተያየታችሁን ኮመንት ስር አስቀምጡልን። እንግዲህ በሚቀጥለው ቪዲዮ እስከምንገናኝ እስከዚህ ድረስ በያላችሁበት መልካም ጊዜ ይሁንላችሁ።